ትናንት የነ ብሩክ ውሉ የነ ኤፍሬም ውሉ በጣም በጣም ነው ደስ ያለኝ ማለት ነው እና እግዚአብሔር በቤተ መቅደሱ የባረካችሁ በቤቱ ያጽናናችሁ ነው የሚባለው ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ አለውላችሁ እግዚአብሔር ይመስገን በድጋሚ ለውድ ኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ እላለ ዛሬ ቅዳም ሹር ነው ነገ በአሉ ነው እግዚአብሔር እዚህ ቀን አደርሰናልና ተመስገን የዛሬ አመት በሰላም የአብቃን ከቤተሰቦቻችን ጋር የምናከብረው ያድርግልን እላለሁ። ያው ትናንት ኦልሬዲ ስግደት ነበረ ና ትናንት እነ ብሩኬ እነ ኤፍሬም ያ ህጻኑ ልጭ ውጭ የሆነው ቤተክርስቲያን ሄደው ነበረ ና እዛን እያሳለፉት ማለት ነው ና የእውነት ወጣቱ ወደ እምነቱ ወደ ቤተክርስቲያኑ ሲሄድ እኔ በጣም ነው ደስ የሚለኝ። በቃ ሰግደው ደክሟቸው እንደዚህ ተኝተው በቃ ደስ ሲሉ ማለት ነው እና የእውነት መታደል ነው። በቃ ቤተክርስቲያን ሄዱ ሰግዳችሁ ምናምን ስትመልሱ ያለው ነገር በጣም በጣም ነው ደስ የሚለው እና እግዚአብሔር ይባርካችሁ። ያየዋቸው ኤፍሬምን እና ብሩኬ ነው። ያው ሀይሜ ከቤተሰብ ጋር ትሆናለች ብዬ ነው ያሰብኩት። ያው ይሄዳሉ ግን ያው እሷም ከጓደኞቿቸው ጋር ምናምን ያው የተወለደችበት አገርም ስለሆነ ያው ቡታጀራ ከቤተሰቦች ጋር ወይ ከጓደኞቿ ጋር አብራቸው ከተማራቻቸው ሰዎች ጋር ነው የምትሄደው። እና ቡቡዬ እንዲህ ድክም ብሎታል እና በጣም ቀን ያደክማል። ፀሐዩ አለ ምን አለ እና ከሰግዱ ከሰገዱ በኋላ ለጥ ብሏል እንደዚህ ምንጣፉ ላይ ማለት ነው። ኤፍሬምም ተኝቶ ነበረ። የእሱ አላንስሰውትም እንዳጋጣሚ ሆኖ የኔ ቡቡ የያሄ ሚሸበላ እንደዚሁ ውድቅ ብሎ ስግደት ውለው ማለት ነው። እና ወደ ቤታቸው ሊሄዱ ሲል ነው ይሄ ቪዲዮ የተቀረጸው። የእውነት እኔ በጣም ነው ደስ ያለኝ ሳየው። እኔ ልዘው እንዴት አልሄዱ ምናምን ብዬ ነበረ ያሰብኩት ማለት ነው። እነሱ ሀሙስለት ማታ ነው ቦታ ጅራይ የገቡት ኦልሬዲ ትናንት እዛን ቤተሰብ ጋር ነው የዋሉት፣ ቤተክርስቲያን ሲሰግዱ ባደጉበት ደበር እዛን ያሳለፉት እና ያ ዛሬ ደግሞ ቅዳሜ ሾር ነው ቪዲዮ ይመጡልናል ብዬ አስባለሁ። ትናንትም ሰርተውልናል ከቅማሟ ጋር እና በጣም በጣም በጣም ደስ ብሎኛል ማለት ነውና፣ ብሩኬ የኔ ስልፍልፍ። ያው ኤፋንም አይቸዋለሁ አንድ ላይ ሰግደው እዛውለው በቃ መታደል ነው። እኔ በጣም ነው አብሶ በጣም ቤተክርስቲያን ቤተክርስቲያን የሚወጣት ምናምን ሳይ በጣም ነው ምቀ ነው ማለት ነው። በቃ ታድለው ምናምን ላለውና በጣም ነው ደስ የሚለው። የአሁኑ ፋሲካ ደግሞ በጣም ለየት የሚያደርገው በጣም ህዝቡ ብዙ ጊዜ ሰው ወደ እምነቱን ማወቅ በጣም እየጓጓ ነው እና ሰው ወደ ቤተክርስቲያን ተመልሷል። የእውነት የምነግራችሁ ማለት ነው እና ወጣቶቹ፣ ህጻናቶቹ፣ አዛውንቱ በቃ በጣም ወደ ቤተክርስቲያን እየሄዱ ነው እና የእውነት በጣም ነት አደለው የእውነት እንደዚህ እግዚአብሔር ቤት ሄዶ ሰግዶ መመለስ መባረክ በጣም ደስ የሚል ነገር ነው እና ያው የእነ ብሩክ ሁሉ የትናንቱ ይሄን ይመስል ነበረ ማለት ነው እና ያው ቤተክርስቲያን ነው የዋሉት። ከዛ መልስ ነው እና ትናንት ኖ አይደለም፣ ትናንት ከማታ ላይ አላስታውስም። የለበሰው ልብስ ግን በዚህ ልል ነበረ ግን አላስታውስም። ግን ኤፋንም አይቼዋለሁ። ብሩኬ ግን የከሳ መሰለኝ፣ እዚህ ጋ ይሁን ሳሌ ወፍሮ ምናምን ነበር አይሚ፣ አረ ወፈር ካንተ ልብሶች ሁሉ አሉን እያሉት ነው ምናምን ስትለው ነበር። እና ዛሬ ደግሞ እዚህ ላይ ሳዩ የከሳ ምናምን መሰለኝ፣ ደክሞት ይሁን የእኔ እይታ ይሁን አይዶም አላቅምና፣ ቤተሰብ ይህን ይመስላል። ይነት ትናንት የነ ብሩኬ ውሎ ቤተክርስቲያን ሄደው ተሰግደው ተዋርካ በቃ እግዚአብሔር ብቻ ኃጢአታችን ይቅር ይበልልን፣ እሱ ይማረን። እንደ በደላችን ሰው እንደ ቸርነታችን እግዚአብሔር ያሰብነውን ነገር ሁሉ ያሳካልን። ተፈጸመ ያመሰው ይበልልን የሚባለው ና እግዚአብሔር መከራውን ሙሉ ለእኛ ኃጢአት ብሎ እሱ ተሰቀለ፣ እሱ ሞተ፣ እሱ ተገረፈ። እና በጣም ደስ ይል ነበር ና እነ ቡርኬም ያንነት ያው እግዚአብሔርም በማሰብ በሚችሉት መጠን እዛ ቤተክርስቲያኑ ሁሉ ሰግደው ወደ የቤታቸው ሄደዋል ብያለሁ። እና የእውነት እኔ በጣም ነው ደስ ያለኝ ሳያቸው ማለት ነው እና ድክም ውሏቸው ኤፋማ ተኝቶ ሁሉ ነበረ ማለት ነው እና ድክ ምን የሚላቸው እንትን ምለው የፀሐዩ ሙቀትም ነው ደግሞ ትንሽ አሁን ኢትዮጵያ ላይ ያ ነገር ሲታሰብ በጣም ደስ ይላል። ግን ደግሞ እግዚአብሔር ለእናንተ የከፈለላችሁን ዋጋ ስታውቁ ደግሞ ይሄ ምንም ማለት አይደለም ማለት ነው እሱም የእኛ ኃጢአት ሲዳር የተገረፈው ሰዎችን ይቅርታ ለማስተማር ፍቅርን ለማስተማር አይደለ? የተሰቀለው የተገረፈው፣ የሞተው፣ ሐሞት የጠጣው እና ክርስቶስን አስበው በእንደዚህ ቀን አሳልፈዋል። ኤፋ ብሩክ ያጻውን ልጅ ግን ሰሙን አላቀው። በጣም ደስ የሚለኝ ኮሚክ ነገር ነው እና ኦረዲ በእንደዚህ አይነት ሁኔታ አሳልፈዋል። እግዚአብሔር ይባርካችሁ፣ በቤቱ ያጽናችሁ ተባረኩ፣ ነው የሚባለው። እና የልጅ ምርቃት ነው እንዳትሉ። እና ብሩኬ ያው እና ዛሬ ይመጡልናል ብዬ አስባለሁ። ያው ሃይሚም አትነጫ ነጪ ንጪ፣ ጥሩ አይደለም። በዓል ነው፣ እስኪ ባልፏ ብላችሁ አሳልፉ ነው የምላችሁ። ቤተሰብ፣ ይሄ ቪዲዮ ከተመቻችሁ ላይክም ሰብስክራይብም ማድረጋችሁን እንዳትረሱ። የሃይሚ እና የብሩኬ አድናቂዎች ማለት ነው። እና ያው እነ ብሩክ ትናንት በእንደዚህ አይነት ሁኔታ አሳልፋችኋል። ያው ብዙ ጊዜ ያለን ሰዎች ስደት ነን እና አይዟችሁ እንዳይከፋችሁ። የዛሬ ዓመት እናንተ ባሰባችሁት መንገድ ታከብራላችሁ። እናንተ ደስ ባላችሁት መንገድ ታከብራላችሁ። የልባችሁ፣ የሀሳባችሁ ሞልቶላችሁ በቃ ከቤተሰቦቻችሁ ጋር የምታከብሩበት ቀን ይሆናል። ና ምንም እንዳይደብራችሁ፣ ምንም እንዳይከፋችሁ እና በቃ እናንተ ለሆነ ነገር አላማችሁን ለማሳካት እዛ ቦታ ላይ ስላላችሁ ምንም እንዳይከፋችሁ። እኔም እንደ እናንተ ስደት ነው ያለሁት ቤተሰብ።